በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅዱስ ድንግል ማርያም የአስራት የቃል ኪዳን ልጆች ሁላችሁም በእያላችሁበት ሰላም እላችኋለሁ፣ አሜን። የጌታችን የመድኃኒታችን ኢየሱስ ክርስቶስ ስሙ ከእናቱ ቅዱስ ድንግል ማርያም ጋር የተከበረና የተመሰገነ ይሆን። የተከበራችሁ በሀገር ውስጥም ከሀገር ውጭም የምትገኙ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን፣ የጻድቃን፣ የሰማዕታት፣ የመላእክት ወዳጆች ሁላችሁም ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ እንዲጀምሩ እናሳስባለን። እንዲሁም ይህን ቪዲዮ ላይክ እና ሼር እያደረጋችሁ ለሌሎች እንዲደርስ ቀና ትብብራችሁ አይለየን። ሰኔ 3 እንኳን ለባታ ለማርያም ወራዊ መታሰቢያ ባልና በዚህች ዕለት ታስበው ለሚውሉ ቅዱሳን ቀን በሰላም አደረሳችሁ አደረሰን። በዚህ ዕለት የሚከብሩ ቅዱሳንን ስንክሳር እናቀርብላችኋለን። የቅዱሳን ገድል በራሱ ጸሎት ነው፣ በረከት የምናገኝበት በቅዱሳኑ ተጋድሎ የምንማርበት ስለሆነ የተከበራችሁ ቤተሰቦች ከጀመራችሁ እስከ መጨረሻው እንዲያደምጡት እንመክራለን። ሐሳብ፣ አስተያየታችሁንም በኮሜንት ላይ አስቀምጡልን። እናመሰግናለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ሶስት በዚች ቀን በትምህርትና በተጋድሎ የጸናች ቅድስት ማርታ አረፈች። ይህችም ቅድስት ከምስር ተወላጆች ውስጥ የነበረች ወላጆቿም እጅግ ባለጸጎች ነበሩ። ከታናሽነቷም ጀምራ የረከሰ ዝሙትን የምትወድ ነበረች። የከተማ ጎረምሶችና ታላላቆችም በስውር ወደ እርሷ እየመጡ ያመነዝሩ ነበር። ከዚህ በኋላም ስራዋ ተገለጠ። የርኩሰት ስራንም በግልጥ አብዝታ የምትሰራ ሆነች። ክብር ምስጋና ይገባውና የጌታችን የኢየሱስ ክርስቶስ የከበረ ልደቱ በዓል በሆነ ጊዜ ወደ ቤተ ክርስቲያን ሄደች። ልትገባም በፈለገች ጊዜ የቤተ ክርስቲያኑ ጠባቂ ከለከላት። እንዲህም አላት፣ አንቺ በምግባር የረከስሽ ስለሆነ ወደ ከበረች ቤተ ክርስቲያን ውስጥ መግባት አይገባሽም። የተዋትም ዘንድ አባበለችው፣ እርሱ ግን ከለከላት። በመካከላቸውም ታላቅ ጸብ ሆነ። ኤጲስቆጶስም ጩኸት ሰምቶ ተነሥቶ ወደ ቤተ ክርስቲያኑ ደጃፍ ደረሰ። ማርታንም ባያት ጊዜ የእግዚአብሔር ቤቱ የከበረና የነጻ እንደሆነ አታውቂምን? አንቺም የረከስሽ ስለሆንሽ ወደ እግዚአብሔር ቤት ትገቢ ዘንድ አይገባሽም አላት። በዚያን ጊዜም አለቀሰች። ንስሐ ገባለሁ እንጂ ወደዚህ ሥራ እንግዲህ አልመለስም፣ ብትቀበለኝም እመነኩሳለሁ አለችው። ኤጲስቆጶስም ገንዘብሽንና ጥሪትሽን ሁሉ ወደዚህ አምጥተሽ በፊትሽ ካላቃጠል ነው አላምንሽም፣ አላት። ያን ጊዜም ሂዳ ጥሪቷን እና ዋጋው ብዙ የሆነ ጌጧን አምጥታ በኤጲስቆጶሱ ፊት ጣለችው። እርሱም በፊቷ አቃጠለው። ከዚህም በኋላ የራሷን ጠጉር ተላጨች። ኤጲስቆጶሱም ማቅ አልብሶ ወደ ደናግል ገዳም ላካት። በዚያም ታላቅ ተጋድሎን በፍጹም ልቧ ጀመረች። ነፍሷንም እንዲህ እያለች ትገስጻት ነበር። በጭቃና በድንጊያ ወደ ታነጸው ቤት ለመግባት ካልተውሽ በብርሃን ወደ ተሰሩ ቤቶችማ ለመግባት እንዴት ትሆኛለሽ? ሁለተኛም በጸሎቷ አቤቱ ቤተ ክርስቲያንህን ከሚጠብቀው የደረሰብኝን ሀፍረት ልሸከመው ያልቻልኩ እኔን በቅዱሳን መላእክቶች ፊት አታሳፍረኝ አለች። ይችም ቅድስት ሰይጣንን ድል እስካደረገችው ድረስ ሀያ አምስት ዓመት ስትጋደል ኖረች። በዚህ ሁሉ ከገዳም ግቢ ወደ በር አልወጣችም። ከዚህም በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሆን በረከቷም ከእኛ ጋር ይኖር ለዘላለሙ አሜን። ሰኔ ሦስት በዚች ቀን አባታችን ዜና ማርቆስ መታሰቢያቸው ነው። ሀገራቸው ጽላል አውራጃ ምድረ ዞረሪ ስትሆን ትውልዳቸው ከነገደ ሌዊና ከእስራኤል ነገሥት ወገን ነው። ወላጆቻቸው ልጅ በማጣት ሲያዝኑ አንድ ዕለት ሐዋርያዊና ወንጌላዊ ቅዱስ ማርቆስ ወደ እናታቸው ማርያም ዘመዳ ሌሊት መጥቶ ገድሉንና ትሩፋቱ በዓለም ሁሉ የመላ ጻድቅ ልጅ እንደምትወልድ ነገራት። ለአባቱ ለቀሲስ ዮሐንስም እንዲሁ ተገልጦለት ሚስትህ ማርያም ዘመዳ የካቲት 24 ጸንሳ ህዳር 24 ቀን ይኸውም በካህናተ ሰማይ ባል ቀን ትወልዳለች፣ ስሙም ዜና ማርቆስ ይባላል በማለት ብስራቱን ነግሮታል። በወንጌላዊ ቅዱስ ማርቆስ ብስራት መሠረት አባታችን በተወለዱ ምለት ቅዱስ ራኤልና ቅዱስ ሩፋኤል የብርሃን ልብስ አልብሰው በክንፋቸው ሲጋርዷቸው ለሰዎችም ሁሉ ታይቷል። በወቅቱም የአባ ሳሙኤል ዘወገግ አባት እንድርያስና የአቡነ ተክለ ሃይማኖት አባት ቅዱስ ጸጋ ዘአብ እስኪደነቁ ድረስ ይህን ባይናቸው ተመልክተዋል። ሁለቱ መላእክትም ከእናታቸው እቅፍ ወስደው ወደ ሐዋርያው ማርቆስ መቃብር ወስደው ለማርቆስና ለቅዱሳን ጳጳሳት አስባርከዋቸዋል፣ መልሰው ለእናቱ ሰጧቸው። እናቱ ግን ይህን አታውቅም ነበር። አቡነ ዜና ማርቆስም በተወለዱ በሦስተኛው ቀን በእግራቸው ቆመው አንድ አምላክ ለሆኑ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ ብለው ሶስት ጊዜ አምላካቸውን አመስግነው ሰግደዋል። በአርባ ቀኑ ሲጠመቅ የሚያጠምቀው ካህን የአባቱ ወንድም እንድርያስ ውኃው ሲፈላ አይቶ ሸሽቷል። መልአኩም እንዳይፈራ ነግሮት ለእርሱም ተአምር እንደሚደረግለት አስረዳው። እንድሪያስም እድሜው 72 ነበርና ራሰ በራ ስለነበር በውሃውም ራሱን ቢታጠብበት ጸጉር አብቅሏል። ሕዝቡም ሁሉ ይህን አይቶ አደነቀ። ያችም ውሃ ሌሎች በጣም ብዙ ታምራትን አደረገች። አንድ አመት በሆነውም ጊዜ ቤተክርስቲያን ውስጥ እየዳኸ ሲሄድ መልአክ በክንፎቹ አቅፎ ወስዶ ጌታችንና እመቤታችን ጋር አቅርቦት አስባርኮታል እንዲሁም የ15ቱን ነቢያት፣ የ12ቱን ሐዋርያት፣ የ72ቱን አርድት ሃይማኖታቸው የቀና የ318ቱን ሊቃውንት፣ የጻድቃንን፣ የሰማዕታትን የነዚህን ሁሉ በረከት እንዲቀበል ካደረገው በኋላ ወደዚች ቤተ ክርስቲያን መለሰው። ከጳጳሱ ከአቡነ ጌርሎስ ድቁናን ተቀብሎ ከአባቱ ጋር ወደ ሀገሩ ሲመለስ ዘራፊዎች ደብድበው በትራቸውንም ሳያስቀሩ ዘረፏቸው። አቡነ ዜና ማርቆስም ወደ ፈጣሪው በጸለየ ጊዜ በትራቸው እባብ ሆና ነድፋ ገደልቻቸው። በኋላም ወደ አምላካቸው ጸልየው ከሞት እንዲነሱ በማድረግ በአካባቢውም ያሉ ሰዎች ሁሉ በእርሱ አምላክ እንዲያምኑ አድርጓቸዋል። ከዚህም በኋላ ብሉያትንና ሐዲሳትን ጠንቅቆ ከተማረና ካደገ በኋላ ሚስት አጭተው አጋቡት። እርሱ ግን በዚያው በሰርጉ ዕለት ማታ ጌታ እናትና አባቱን፣ ሚስቱን፣ ቤቱን፣ ንብረቱን ያልተወ ሊያገለግለኝ አይችልም ያለውን ቃል አስቦ ሚስቱን እንዲህ አላት፣ እህት ሆይ የዚህ ዓለም ኑሮ ምን ይጠቅመናል? ዓለሙም ፍላጎቱም ያልፋል። ስለዚህ የነፍሴን ድህነት በመሻት እሄድ ዘንድ አሰናብችኝ ሲላት እርሷም አንተ የተውኸው ዓለም ለኔ ስም ምን ይጠቅመኛል? በማለት ሁለቱም ሰው ሳያያቸው ከጫጉላ ቤታቸው በሌሊት ወጥተው ሄዱ። ቅዱሱ ራኤልና ቅዱስ ሩፋኤልም እየመራቸው ዜና ማርቆስን ምሁር ገዳመ ኢየሱስ እርሷን ደግሞ ወደ ቤተ ደናግል ማማስ ደብር አደረሷቸው። እርሷም ሞትን እስከ ማስነሳት ድረስ ታላላቅ ታምራትን እያደረገች ቆይታ ተጋለዋን ፈጽማ በጥር 21 ቀን በክብር አርፋለች። አርፋ የተቀበረችበትም በደመና ተነጥቃ ኢየሩሳሌም ከሄደች በኋላ እመቤታችን በተቀበረችበት በጌቴሴማኒ ሲሆን ሁለት አንበሶች ጉድጓድ ቆፍረው ቀብረዋታል። አባታችንም በምሁር ሀገር ይመለክ የነበረውን ማኮስ የተባለውን ጣዖት በመሬት ውስጥ ቀብረውታል። ገዥውም ተቆጥቶ በአባታችን ላይ ክፉ ሲያደርግ ካላመንክ አንተም እንደ አምላክህ እንደ ማኮስ መሬት ተከፍታ ትውጥሃለች ብሎ በተናገረበት ቅጽበት ገዢውን ከነሰራዊቱ መሬት ተከፍታ ዋጠቻቸው። ከዚህም ፈጥነውና በደመናን ተነጥቀው ወደ ግብጽ በመሄድ በአባ ብንያሚን ቅስና ተቀብለው መጡና መሬት ተከፍታ የዋጠችውን የገዢውን ቤተሰቦች ጨምሮ ብዙ ሺህ የምሁር ቤተሰቦችን አስተምረው አጠመቋቸው። ያንን ገዥም ስለ ተጠመቁ ልጆቹና ሚስቱ ብለው ከአምስት ዓመት በኋላ በጸሎታቸው ኃይል ከሞት አስነስተውታል። በዚሁ ሀገር ከአባ ዜና ማርቆስ ሀገር ሳሉ የኢትዮጵያዊ ጳጳስ አባ ጌሎስ በድንገት አርፈው ሳለ ጻድቁ ዜና ማርቆስ ጸሎት አድርገው ከሞት አስነስተዋቸዋል። ሌላም እንዲሁ በጉራጌ ሀገር ገርዳን የሚባለውን ጣዖት ሰባብረው በውስጡ የነበረውን ሰይጣንን እንደ ትቢያ በኖ እስኪጠፋ ድረስ አስጨንቀውታል። ሕፃናቱን ጨምሮ ከ124,000 በላይ የሚሆኑትን ሕዝቦችም አስተምረው አጥምቀዋቸዋል። መልአኩ ቅዱስ ሩፋኤልም ሁልጊዜ እንደ ጓደኛ እያናገራቸው ይረዳቸው ነበር። አባታችን ዜና ማርቆስ የሚያደርጓቸው እጅግ ድንቅ የሆኑ ተአምራት በሕዝብ ዘንድ ውዳሴን እያመጣ እንዳያስቸግራቸው ብለው ይህን ተአምር የማድረግ ስራ እግዚአብሔር እንዲያርቅላቸው ይለምኑት ነበር። ወግዳ በምትባል ሀገር ሄደው በዋሻ ውስጥ ሳሉ አቡነ ተክለ ሃይማኖት ወደ እርሳቸው መጥተው አብረው በዋሻው ብዙ ተአምራትን እያደረጉ ቆይተዋል። ለአባ ዜና ማርቆስና ሌሎች ለብዙ አባቶች የምንኩስና አባት የሆኑት አቡነ ተክለ ሃይማኖት ትትናቸውን ያሳዩ ዘንድ አቡነ ዜና ማርቆስን ያገለግሏቸው ነበር። ወደ ሞረት ሀገር እንዲሄዱ መልአክ ነግሯቸው ሁለቱም ሄደው በዚያም አብረው ተቀምጠዋል። ጣዖት አምላኪውን የሞረቱ ገዥ ሊገላቸው ፈልጎ ከነሰራዊት ወዳሉበት ዋሻ ሄደ። አቡነ ዜና ማርቆስም ተራራውን በስላሴ ስም ባርከው ቢያዟት የገዢውን ጭፍሮች አፏን ከፍታ ዋጠቻቸው። ገዢውን ድል አሰግድንም በተአምራቸው አሳምነውት አስተምረው አጠመቁት። ከዚህም በኋላ ቅዱስ ራኤል ከዚህም በኋላ ቅዱስ ገብርኤል ለአቡነ ተክለ ሃይማኖት ተገልጦላቸው ወደ ግራርያ ሀገር እንዲሄዱ ስለነገራቸው አቡነ ተክለ ሃይማኖት የመላእክትን አስኬማ ለአቡነ ዜና ማርቆስ አልብሰዋቸው ዜና ማርቆስንም በደብረ ብስራት እንዲጸኑ ነግረዋቸው ወደ ግራርያ ሄዱ ሲሄዱም የደብረ ብሥራት ዛፎቹ እንጨቶቹና ድንጋዮቹ ሁሉ አቡነ ተክለ ሃይማኖትን እንደ ንጉሥ ሰራዊት ከፊት ከኋላ ሆነው ሸኝተዋቸዋል። አባታችንም የወንድሜን የዜና ማርቆስን ቦታ ትታችሁ ከዚች ምድር ትሄዱ ዘንድ አልፈቅድምና ሁላችሁ በየቦታችሁ ቁሙ ብለዋቸዋል። ሰውም እንኳ ቢሆን ለምንኩስና ወደ እኔ ዘንድ ወደ ግራርያ ከመምጣቱ በፊት ይህን ምድር ሳይሳለም ወደ እኔ አይምጣ በማለት ቃለ ኪዳናቸውን ከደብረ ብሥራት ጋር አድርገዋል። አባታችን ዜና ማርቆስ በኤልያስ ሰረገላ ሆነው እግዚአብሔርን ወደማያውቁት ወደ አዳል ሕዝቦች ሄደው ከጣዖት አምላኪው ንጉስ ከአብደል ማል ፊት ወንጌልን ሲያስተምሩ ንጉሱ በጦር ወግቶ ገድሏቸዋል። ነገር ግን መላኩ ሩፋኤል መጥቶ ከሞት አስነስቷቸዋል። የንጉሱን ጣዖት እና አገልጋዮቹን መብረቅ ከሰማይ ወርዶ ሲያጠፋቸው ንጉሱ ሰራዊታቸው ደግሞ በመሬት ላይ ወድቀው ቀርተዋል። ከአርብ እስከ ሰኞም ድረስ ጨለማ ሆኖ ከቆየ በኋላ ከአባታችን ከተወጋ ጎናቸው የፀሐይ ብርሃን ወጥቶ ለንጉሱ አብደል ማል አብርቶለታል። እሱም አምኖ ከነ ቤተሰቡ የተጠመቀ ሲሆን ሚስቱም ባረማውያን ዘንድ ለክርስቶስ ምስክር ሆና አንገቷን ተሰይፋ ሰማትነትን ተቀብላለች። በሀገሪቱም የተጠመቁት ሰዎች ቁጥር ከ800 ሺህ በላይ ናቸው። ከዚህም በኋላ አቡነ ዜና ማርቆስ እንደ ሐዋርያትም ደመና በመጥቀስ ወደ ቅድስት ሀገር ኢየሩሳሌም ሄደው ሁሉንም የተቀደሱ ቦታዎችን ተሳልመዋል። ከጌታችን መቃብር ላይ አፈር ዘግነው ከዮርዳኖስም ወንዝ ውሃ ቀድተው ለንስር አሞራዎች አሸክመው ወደ ገዳማቸው በማምጣት በደብረ ብስራት ምድር ካለው አፈርና ውሃ ጋር ጨምረውታል። ጌታችንም ይህችን ምድርህን እንደ ኢየሩሳሌም አድርጌልሃለሁ የሚል ቃል ኪዳንን ሰጥቷቸዋል። አባታችን ከደብረ ሊባኖስ አውራጃ ራሱን ያስመልክ የነበረን ሰይጣን ገዝተው ይዘው እስከ ደብረ ብስራት ድረስ የቤተ ክርስቲያን መስሪያ እንጨት አሸክመውታል። በዚያም እንጨት በመሸከም ሲያገለግላቸው ኖረዋል። አባታችን ዜና ማርቆስ ወደ ዋልደባ በመሄድ ከአባ ሳሙኤል ጋር ተገናኝተው እንዲሁም ከሌሎች በርካታ አባቶች በየቦታው እየሄዱ በረከት ተቀብለዋል። ወደ ትግራይም በመሄድ የተሰዓቱ ቅዱሳንን ገዳማት ተሳልመው ወደ ሰሜንም ሄደው ዜማውን ሲያዜም የሚያሳያቸው ዘንድ ወደ ቅዱስ ያሬድ መቃብር ሄደው ሰባት ቀን ሲማጸኑ ከቆዩ በኋላ ወደ አክሱም ጽዮን ሄደው በዚያ ከቅድስ ድንግል ማርያም ከቅዱስ ኤፍሬምና ከቅዱስ አባ ሕርያቆስ ጋር ሆኖ እነርሱ ድርሰታቸውን ሲያነቡ ያሬድ ደግሞ ድርሰታቸውን እያዜመው ተገልጦላቸዋል። አባታችን ወደ ላሊበላም ሄደው ከቅዱስ ላሊበላ በረከትን ተቀብለዋል። ወደ ጣና ደሴትም ሄደው ከዚያ ካሉ ቅዱሳን ተባርከዋል። ሐይቅ እስጢፋኖስም አባ ኢየሱስ መዋ ጋር በመሄድ እንዲሁ ተባርከዋል። በታናሽ ደመናም ወደ ብሔረ ሕያዋን ተነጥቀው ሞትን ካልቀመሱት ከሄኖክ ከኤልያስና ከእዝራ በረከትን ተቀብለዋል። ወደ እስላም ሀገርን በመሄድ ለአንድ ዓመት ቆይተው በዚያ ያሉ ሕዝቦችን በታምራቸውና በትምህርታቸው አሳምነው አጥምቀዋቸዋል። ጌታችን በምድር ላይ ብዙ ቃል ኪዳን ከሰጣቸው በኋላ ወደ ሰማይ አውጥቶ ገነትንና ሲኦልን ሁሉን አሳይቷቸዋል። አቡነ ዜና ማርቆስ ስምንት እንጀራን አበርክተው ስምንት ሺህ ሰዎችን በመመገብ ጌታችንን መስለውታል። ቀድሰው ሕዝቡን ሁሉ ሲያቆርቡ ቢመሽባቸው ፀሐይን እንደ ኢያሱ ገዝተው አቁመዋል። በታኅሳስ ወር መባቻ አባታችን በገዳመ ደንስ በረሃ ያገኛት ታምረኛዋ ስዕለ ማርያም ወዳለችበት ቤተ ክርስቲያን ሄደና ለመቀደስ ሠራይ ካህን ሆኖ ተሰየመና እንደሚገባ የቅዳሴውን ስርዓት ጀመረ። ማጠንት ይዞ እየዞረ የቤተ ክርስቲያኑን በሮች በሚያጥንበት ጊዜ ሥጋ ወደሙን ለመቀበል እርስ በእርሳቸው ሲጨናነቁ የልጆቹ መነኮሳትን ብዛት ተመለከተ። ያን ጊዜም በልቡ አሰበ፣ እንዲህም አለ፦ ይህን ያህል ያለውን ሰው ቅዱስ ቁርባን ማቀበል እንዴት ይቻላል? ይህ ሁሉ ሰው በተራ እስከሚቀበል ድረስ ፀሐይ ይገባል መሽቶ ሌሊትም ይሆናል አለ። ከዚህም በኋላ ዓይነ ልቦናውን ወደ ሰማይ አቅንቶ፣ አቤቱ ጠላቶችን እስከደመሰሰና ለእስራኤል ልጆች ርስታቸውን እስካካፈለ ድረስ ለኢያሱ ፀሐይን በገባውን ያቆምከ አንተ ነህ። ዛሬም ቅዱስ ሥጋህን ክቡር ደምህን ለእነዚህ ባሮችህ ቅዱሳን መነኮሳትና ለሕዝቦችህ እስከማቀብላቸው ድረስ እንዲሁ በቸርነት ብዛት ፀሐይን አቁማት ብሎ በጸለየ ጊዜ ፀሐይዋ ወዲያውኑ ቆመች። ከዚያም በኋላ ቅዳሴውን ጨርሶ ህዝቡን ሁሉ አቆረባቸው። ቅዱስ አባታችን በምሁር ኢየሱስ ገዳም ከሬብ በሚባል ዋሻ ውስጥ አርባ ዓመት ዘግተው ተጋድለዋል። በዚህም ሳሉ መልአክ የረፍታቸውን ዕለት ታሳስ ሶስት ቀን እንደሚሆን ስለነገራቸው ታሳስ አንድ ቀን ወደ ገዳማቸው በመሄድ ቀድሰው ህዝቡን ሁሉ ሲያቆርቡ ቢመሽባቸው ፀሐይ ለሁለተኛ ጊዜ እንደያሱ ገዝተው አቁመዋታል። አባታችን ዜና ማርቆስ የረፍታቸውን ዕለት ከመላኩ ከተረዱ በኋላ ለደቀ መዛሙርቱ እንዲህ አሏቸው፣ ከዚህ ዓለም የምንለይበት ጊዜ ደርሷልና ወደ ፈጣሪ እሄዳለሁ። እኔ ሽማግሌ አባታችሁ የምመክራችሁን ስሙ። ከበጎ ሥራ ሁሉ አስቀድማችሁ እርስ በርሳችሁ ተዋደዱ። ፍቅር ሰማያዊ መንግሥትን ለማግኘት በባለሟልነት ወደ እግዚአብሔር ፊት ያደርሳልና ብለው መከሯቸው። ዳግመኛም ጾመኛ ነኝ አትበሉ አሏቸው። ስለ ነፍሳችሁ ድነት ከመከራና ከጥፋትም ሁሉ ለማምለጥ በምትጾሙ ጊዜ እንዲህ እየጾማችሁ ሳላችሁ ስለምትሹት ግብር ወደ ዓለም ሰዎች ብትደርሱና በጾም ቀን ሲበሉና ሲጠጡ ብታዩአቸው መብልና መጠጥን በሚወዱ ሰዎች ፊት በውጭ በአደባባይ ዛሬ የጾም ቀን ስለሆነ እኛን ጾማለን አትበሉ። ስለ እናንተ ጾምና ስለ እነሱም አለመጾም አንዳች አትናገሩ፣ ባለመጾማቸውም አትንቀፏቸው። ስለ ሌላ ሥራ ወደማይጾሙ ሰዎች ብትደርሱ ግን በጾም ዕለት ወንድሞቻችን ኑ አብረን እንብላ ቢሏችሁ እኛን ጾማለን አትበሉ፣ እንዲህ በሉ እንጂ ወደ እናንተ ከመምጣታችን በፊት ከቤት በልተናል ጠግበናል፣ ስትሏቸው እናንተ እንደምትጾሙ ያውቃሉ። ከዚህም በኋላ አቡነ ዜና ማርቆስ ታሳስ ሁለት ቀን የደቀ መዛሙርቶቻቸውን እግር ሲያጥቡ ውለው አስቀድሞ መልአኩ እንደነገራቸው ታሳስ ሶስት ቀን በመቶ አርባ አመታቸው ነብይም ሐዋርያም፣ ካህንም ባለራይም የሀገራችንም ብርሃን የሆኑት ጻድቁ አባታችን በክብር አርፈዋል። በረከታቸው ይደርብን። በዚህች ዕለት ኢትዮጵያዊ ጻድቅ አቡነ ተጠምቀ መድህን መታሰቢያቸው ነው። ጻድቁ የተወለዱት በአጼ ሱስንዮስ ዘመን በ1910 ዓ.ም ምሕረት ሲሆን ወላጆቻቸው ወልደ ክርስቶስና ወለተ ማርያም ይባላሉ። ታህሳስ ሁለት ቀን እንደመወለዳቸው ክርስትና የተነሱት ጥር 11 ቀን ነበርና ካህኑ ተጠምቀ መድህን አላቸው። በምድረ ጎጃም ከበቀሉ ታላላቅ ቅዱሳን አንዱ የሆኑት አባተ ጠምቀ መድን ገና ከሕፃንነታቸው ጀምሮ ጸጋ እግዚአብሔር የጠራቸው ነበሩ። ሕፃን እያሉ ቃለ እግዚአብሔር መማር ቢፈልጉም አባታቸው በግድ እረኛ አደረጋቸው። እርሳቸው ግን በሕፃን ልባቸውም ቢሆን ቤተሰብን ማሳዘን አልፈለጉም። ይልቁኑ ወደ በረሃ ይወርዱና አንበሳውን፣ ነብሩን፣ ተኩላውን ሰብስበው በሉ እኔ ልማር ልሄድ ስለሆነ እስከ ማታ ድረስ ጠብቁልኝ፣ ብለው ለአራዊቱ አደራ ይሰጣሉ። አራዊቱ ከበጉ ከፍየሉ ከላሙ ጋር ሲቦርቁ ይውላሉ። ተጠምቀመድን ደግሞ ዳዊቱን ወንጌሉን ሲማሩና ሲጸልዩ ውለው ማታ ይገባሉ። ተጠምቀመድን በሕፃንነታቸው ቁርስና ምሳቸውን ለነድያን በመስጠት በቀን አንድ ማዕድ ብቻ ይቀምሱ ነበር። 23 ዓመት ሲሞላቸው ወደ መርጦ ለማርያም ሄደው መንኩሰዋል። ከዚህ ጊዜ በኋላ ለ37 ዓመታት በፍጹም ተጋድሎ ኖረዋል። ራሳቸውን ዝቅ አድርገው አገልግለዋል። ከጎጃም እስከ ሱዳን ድረስ ወንጌልን ሰብከው በርካቶችን አሳምነው አጥምቀዋል። ካህናቸውና እንዲሁም ሰባት ገዳማትንና አስራ ሁለት አብያተ ክርስቲያናትን አንጸዋል። ጻድቁ በተሰጣቸው መክሊት አትርፈው በ60 ዓመታቸው በ1670 ዓመተ ምህረት በአጼ ዮሐንስ ዘመን ጻድቁ አርፈዋል። እግዚአብሔር የምረት ቃል ኪዳን የገባላቸው ሲሆን አጽማቸው ዛሬም በጋሾላ ቅዱስ ጊዮርጊስ የእናቶች ገዳሙ ውስጥ ይገኛል። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ ኤላሪዮስ የሚባል ኤጲስቆጶስ ሰማዕትነት ሆኖ አረፈ። ይህም ቅዱስ ከሃዲውን ንጉስ ዩላኪዮስን ጣዖታትን ስለማምለኩ ይገስጸውና ይመክረው ነበር። ንጉስ ዩልያኪስም አይሁድ የሰቀሉትን ባለማምለኬ አንተ ከሃዲ ትለኛለህ። እነሆ አሁን እኔ አንተን ከስቃይ ጽናት የተነሳ ያን የተሰቀለውን አምልኮቱን አስታውሰሃለሁ አለው ከዚህ በኋላም ከመኳንቶቹ ለአንዱ መኮንን ሰጥቶ ባለመራራት ያለማቋረጥ ሁልጊዜ ጊዜ እንዲያሰቃየው አዘዘው መኮንንም ወስዶ በየራሱ በሆነ ስቃይ አንዲት ቀን እንኳ ከቶ ሳያቋረጥ ሁልጊዜ ግዜ እያሰቃየው አንድ አመት ሙሉ ኖረ በአመቱም ፍጻሜ በእሳት ውስጥ አሉት እርሱም ከእሳት መካከል ቆሞ እግዚአብሔርን ፈጽሞ እያመሰገነ ጸለየ። ስለዚችን ምልክት ክብር ይግባውና በጌታችን ኢየሱስ ክርስቶስ ብዙዎች አምነው በሰማዕትነት ሞቱ። ከዚህም በኋላ በአትክልት መካከል እንደሚወጣ ሆኖ ከሳት አወጡት። መኮንኑም ከማሰቃየት በደከመ ጊዜ፣ በእርሱ ላይም የሚያደርገውን በአጣ ጊዜ ራሱን በሰይፍ እንዲቆርጡት አዝዞ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ታጋይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር ይቆየን። የተባረከ ጊዜ ይሆንላችሁ። የተከበራችሁ ቤተሰቦች ይህንን ቪዲዮ ላይክ እና ሼር እያደረጋችሁ ሌሎች ጋር እንዲደርስ እንዲባረኩና እንዲማሩበት አድርጉ።